ጤና ይስጥልን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የታህሳስ አስራ ሁለት ኦንላይን ዜናዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስቶቹ፣ በትግራይ ክልል መልሶ ግንባታና የሰላም ሂደት የሕዝቡ የጊዜው አስተዳደሩ የፌዴራል መንግስትና የመከላከያ የሰራዊት ትብብር ወሳኝ መሆኑን የአስቸኳይ ጊዜ አዋጅ መርማሪ ቦርድ ገለጸ። ለኤርትራ ስደተኞች ተቋርጦ የነበረው ሰብአዊ እርዳታ እንደገና መከፋፈል መጀመሩን የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ አስታወቀ። ሴት ዩኒቨርሲቲ ተማሪዎችን ለማብቃት ለማበረታታትና ስኬታማ እንዲሆኑ ለማድረግ የሚረዳ መርሃ ግብር ይፋ ሆነ። ከዜናዎቹ ጋር ፈለቀሽ ጎራብሬያቸው ቆያለው። አሁን ወደ ዝርዝሩ እናልፋለን። በትግራይ ክልል መልሶ ግንባታና የሰላም ሂደት የህዝቡ የጊዜያዊ አስተዳደሩ የፌዴራል መንግስትና የመከላከያ ሰራዊት ትብብር ወሳኝ መሆኑን የአስቸኳይ ጊዜ አዋጅ መርማሪ ቦርድ ገለጸ። መርማሪ ቦርዱ በመልሶ ግንባታና የሰላም ሂደት እየተከናወኑ ያሉ ስራዎችንና ያጋጠሙ ችግሮችን በተመለከተ በሽሬ ከተማ ከጊዜያዊ አስተዳደሩና ከማህበረሰቡ ጋር ውይይት አድርጓል። በውይይቱ ላይ የሽሬ ከተማ ጊዜ አስተዳዳሪ አቶ ብርሃኑ ገብረ ጻድቅ እንዳሉት የህግ ማስከበሩ ስራ ከተጠናቀቀ በኋላ የተወሰዱ ንብረቶችን የማስመለስ ህዝቡን የማረጋጋትና ከቀያቸው የተፈናቀሉ ዜጎችን እንዲመለሱ የማድረግ ስራ በስፋት እየተከናወነ መሆኑን አንስተዋል። በሽሬ ከተማ የህወሓት ጁንታ ውድመት ካደረሰባቸው መሠረተ ልማቶች መካከል የመብራትና የቴሌኮሙኒኬሽን አገልግሎት እስካሁን አለመጀመሩን ጠቅሰው የመልሶ ግንባታው ሥራ እንዲፋጠንም ጠይቀዋል። በተለይ የከተማው ነዋሪ የባንክና ሌሎች መሠረታዊ አገልግሎቶች እንዲጀምሩ እየጠየቀ መሆኑንም በውይይቱ ላይ ጠቅሰዋል። የስንዴ፣ የስኳር፣ የዘይት ክፍፍል አድርገናል። መጀመሪያ በመንግስት ደረጃ የመጣ 18 ሺህ 185 ኩንታል ስንዴ እሱም እያከፋፈልን ነው ያለ። ነው። የኤሌክትሪክ ማስተላለፊያ ሽቦዎች ተሰብረዋል። ጥገና እየተደረገ ነው። በጥገና ብቻ አያልቅም። ፖሎች ስለወደቁ ሌላ ፖል ያስፈልጋል። ትራንስፎርመሮች ስለተቃጠሉ ትራንስፎርመር ያስፈልጋል። እነዚህ እነዚህ እገዛ የሚደረግበት ሁኔታ ካለ ቢስተካከልልን። ለኤርትራ ስደተኞች ተቋርጦ የነበረው ሰብአዊ እርዳታ እንደገና መከፋፈል መጀመሩን የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ አስታወቀ። የኤጀንሲው ዋና ዳይሬክተር አቶ ተስፋውን ጎበዛይ ለይዚያ እንደገለጹት በክልሉ 100,000 የሚሆኑ የኤርትራ ስደተኞች ይኖራሉ ሲካሄድ ከነበረው ህግን የማስከበር ዘመቻ ጋር ተያይዞ ለስደተኞች የሚቀርበው የምግብ አቅርቦት ለተወሰነ ጊዜያት ተቋርጦ እንደነበረ በመጠቆም አሁን ላይ ግን ሰብአዊ ድጋፉ እንደገና መጀመሩን አመልክተዋል። ድጋፉ በተለይም እንደ ማይ አይኒና አዲ ሃሩሽ ካምፖች ላይ ከባለፈው ሳምንት መጨረሻ ጀምሮ እደላ መጀመሩንም ተናግረዋል። በክልሉ ተፈጥሮ በነበረው ችግር በመደናገጥ ከካምፕ በመውጣት ወደ ተለያዩ ከተሞች ተበትኑ የነበሩ ስደተኞች በአሁኑ ወቅት ወደ ካምፑ እየገቡ እንደሆነ የተናገሩት አቶ ተስፋውን ድጋፉ ተጠናክሮ እንደሚቀጥልም ገልጸዋል። በአጭር ጊዜ ወደዚህ ምግብና ድርስ በሚል መረባረብ ጀመርን። የተባበሩት መንግስታት የዓለም ምግብ ፕሮግራም ጋር በመነጋገር እና እውቅና በመስጠት ሀያ ስምንት መኪኖች ምግብ አዘጋጁልን ከነሱ ውስጥ አስራ ስምንቱን በተሳካ ሁኔታ ወደ እነዚህ ካምፖች ማምጣት ቻልን በኤጀንሲው የወቅታዊ ችግር ምላሽ ሰጪ ቡድን አባል አቶ ሙሉቀን ጥላውን በበኩላቸው ከሰብአዊ ድጋፎች ባለፈ የውሃ የመብራትና ሌሎች አገልግሎቶች ፈጥነው ወደ ስራ እንዲገቡ ከሚመለከታቸው ጋር በቅንጅት እየተሰራ መሆኑንም ገልጸዋል በተፈጠረው ሀገራዊ ችግር ምክንያት የማይኒ ካምፕ ስደተኞች ሁኔታውን በመሸሽ ወደ መሀል ሀገር ሄደው ነበር እና ያንን ሁኔታ ወደ ቀደመው ካምፑ ወደ ነበረው ይዞታ ለመመለስ አራት መቶ ስልሳ ስደተኞች ወደ ካምፑ እንዲመለሱ አድርገናል። ሌላውም የቀረው ስደተኛ ካምፑስ ተረጋግቶ የሰብአዊ አገልግሎት እንዲያገኝ ከፍተኛ ርብርብ አድርገናል። በአሁኑ ሰዓት የምግብ እደላ አድርገናላቸዋል። ስደተኞች ወርሃዊ የምግብ እደላቸውን አግኝተዋል። ሌሎች መሰረታዊና ማህበራዊ አገልግሎቶች እንዲያገኙ ደግሞ ከሚመለከታቸው ሌሎች አጋር ድርጅቶች ጋር በጋራ እየሰራን ነው። ሴት የዩኒቨርሲቲ ተማሪዎችን ለማብቃትና ስኬታማ እንዲሆኑ ለማድረግ የሚረዳ መርሃ ግብር ይፋ ሆነ። መርሃ ግብሩ ይፋ የሆነው የኢፌድሪ ፕሬዚዳንት ሳህለወርቅ ዘውዴና የጠቅላይ ፍርድ ቤት ፕሬዚዳንት መዓዛ አሸናፊን ጨምሮ ከፍተኛ ሴት አመራሮችና ሚኒስትሮች በተገኙበት ነው። መርሃ ግብሩ ትኩረት ያደረገው በ2013 የትምህርት ዘመን ትምህርታቸውን እየተከታተሉ ያሉ ሴት የዩኒቨርሲቲ ተማሪዎች ላይ ነው። በዚህም መሰረት የተሻለ ውጤት ያስመዘገቡ አምሳ ሴት የዩኒቨርሲቲ ተማሪዎች በመርሃ ግብሩ ተካተዋል። በመርሃ ግብሩ አማካይነትም በተሰማሩበት የሥራ መስክ ስኬታማ የሆኑ ሴቶች እያንዳንዳቸው አንድ ሴት የዩኒቨርሲቲ ተማሪን በምክርና ልምድን በማካፈል እገዛ የሚያደርጉ ይሆናል። መርሃ ግብሩ ቀጣይነት ያለው እንደሆነም ታውቋል። ከኢትዮጵያ ዜና አገልግሎት የዕለቱ ኦንላይን ዜናዎች እነዚሁ ነበሩ። ከዜናዎቹ ጋር ፈለቀ ሽኩር አብሬያችሁ ቆይቻለሁ። መልካም ጊዜ